እኔ እስካሁን በግሌ ጥረት እዚህ ደርሻለሁ። እየሰራሁ ነው። በጣም ትኩረት አድርጌ እየሰራሁ ነው። ለሪከርድ እየሰራሁ ነው። ያው ባጭር ርቀት ከዛም በኋላ ደግሞ ከኢትዮጵያ አልፎ በዓለም አደባባይ ኢትዮጵያን ሰንደቅ አላማ ከፍ ማድረግ እፈልጋለሁ። አትሌት አበበ ለሜቻ ይባላል። በቅርቡ በተካሄደው የኢትዮጵያ አትሌቲክስ ሻምፒዮና በ400 ሜትር የወርቅ እንዲሁም 400 ሜትር መሰናክል የብር ሜዳሊያ ለክለቡ ሸገር ከተማ አሳክቷል። በውድድሩ እንደ አበበ ሁሉ በርካታ አትሌቶች መሰል የውድድር እድሎችን ማግኘታቸው ያላቸውን አቅም ያሳዩበትና አሰልጣኞች፣ ክለቦችና ተቋማትም ልፋታቸውን የገመገሙበት ነበር። ለስፖርተኞች፣ ለአትሌቲክስ ቤተሰቡ የውድድር እድል መፍጠር ሲባል ዓላማ በጣም ትልቅ ነው። ራስን መገምገሚያ ነው። ምልመል አለ፣ ስልጠና አለ፣ ኢቫሉዌሽን ሲስተም አለ። ኢቫሉዌሽን ሲስተም ማለት ሰው በምዘና ነው ራሱን የሚያውቀው። ምዘና የሚባለው ደግሞ እንደዚህ አይነት ውድድሮች ሲኖሩ ሰው ራሱን ይመዝናል። እና አሰልጣኙ፣ አትሌቱ፣ ስፖርቱን የሚመራው አካል ራሱን እየመዘነ ስላለ እንዲህ አይነት ውድድሮች ቢኖሩ በዛ ቢሉ ጥቅም እንጂ ጉዳት የለው። እነኚህ ውድድሮች ክለቦችም ማዕከላትም ዓመቱን ጠብቀው የሚጠብቁት ውድድርና ራሳቸውንም የሚለኩበት ከሁሉም ክልሎች ተጠናክረው መጥተው የአንድ ክልል ውድድር የራሱ ክልል ውስጥ ያሉ ክለቦች ብቻ ናቸው የሚሳተፉበት እና ይህ ግን ከሁሉም ክል ክልሎች እና ከተሞች ያሉ ክለቦች መጥተው የሚወዳደሩበት ስለሆነ ትልቅ የውድድር ወይም ደግሞ የውድድር እድል ነው ማለት ነው። ለአትሌቶች በተለይ ይሄ ለአጭር ርቀት ለሜዳ ተግባራት በጣም ትልቅ ውድድራቸው ውድድር አንዱ የስልጠና አካል ነው። ለአትሌቶች የተሻለ ነገ ደግሞ ራሳቸውን የሚፈትሹባቸው ፉክክሮች ግድ ይላል። በተለይ በአጭር ርቀትና የሜዳ ላይ ተግባራት ተፈጥሯቸው ዴማንድ የሚያደርጉበት የአትሌቲክስ አይነቶች ተደጋጋሚ ውድድር የሚፈልጉ አይነት ኢቨንቶች አሉ። አጭር ርቀት፣ ውርወራ፣ ዝላይ አካባቢ እነዚህ ተደጋጋሚ ውድድር ቢኖራቸው ከኢነርጂ ሲስተም አንጻር ከተፈጥሮ አንጻር ብዙ የማይጎዱ ስለሆኑ የስልጣኞችን ስነ ልቦና እየገነባን ብቻ ውድድሮችን ብናበዛ ልጆችና አሰልጣኞች ራሳቸውን የሚያዩበት ማለት አስተዳደር አካላትም ደግሞ ምን እንዴት እየመራውት ነው ብለው ራሳቸውን የሚያዩበት ስለሆነ ውድድሮች ተደጋጋሚ ቢሆኑ ጥሩ ነው። ኢትዮጵያ ውስጥ ይሄ አጭር ርቀት ነው፣ አጭር ርቀት ትንሽ ትኩረት አይሰጥም። እኛ ደግሞ በግል ጥረታችንና በኮሾች ይህን ውጤት ናመጣን እና አሪፍ ሰዓት የተመሰገበ ነው፣ ሪከርድም የተሰበረ ነው። የዚህ ፊልድ ላይ ትኩረት ብሰጥ እና ብሰራ ለውጥ እንዳለ ከዚህ ውድድር ማየት እንችላለን። አሁን እኛ ላይ ፎከስ በአጭር ርቀት ብዙም አይደለም። አሁን ግን የሆነ እየመጣ ያለው ነገር በጣም ጥሩ ነው። ወደፊትም ደግሞ ከዚህ በላይ የማንሆንበት ምክንያት የለም። ፌዴሬሽኖቹ መጥቶ እኛም ቢያዩን ቢያናገሩን ከዚህ በታች ዝቅ ብለው ከኛ ጋር ቢሰሩ ና ዓለም ላይ የማንታወቅበት አንደኛው ምክንያት የለም ብዬ ያስባለሁ። በዓለም አቀፍ የውድድር መድረክ ለመድመቅና የሀገር ቤት ውድድሮች መብዛትና ከፍ ያለ ፉክክር የተላበሰ መሆን ይኖርባቸዋል። ቴክኒካሊ፣ ፊዚካሊ፣ ሳይኮሎጂካሊ አጠቃላይ ከውድድር ታክቲክ አንጻር ምን ላይ ነው ያሉት ብላ ራሷን ትገመግማለች ሀገሪቷ። ከዛ ለዓለም አቀፍ ታዘጋጃለች። ስለዚህ የውጭ ውድድር ኤክስፖዠር ከመኖሩ በፊት እንዲህ አይነት ውድድሮች ሲኖሩ ራስን ለመገምገም ስለሚበጁ መልካም ነው ብዬ አስባለሁ። እና ለውጭ ውድድሮች ደግሞ የሚበቁ ሰልጣኞች አሉን ብዬ አስባለሁ። በጣም ዝቅተኛ ነው። አጭር ርቀት ና ሜዳ ተግባሮች ላይ እድሉ ብዙም አይገኝም። ብሰጥ ደግሞ ለእኛም ተሞክሮ እንወስዳለን። ከዛ ተማልሴን ደግሞ ጠንክሬ እንሰራለን። ከዛ ልምድ ወስደን እና ማለወጥ እንችላለን። እኔ በፌዴሬሽኑ በኩል ትኩረት ቢሰጥና ቢሰራበት ሻምፒዮና እንደመሆኑ መጠኑ ሁሉም ክለብ ተዘጋጅቶበት በደንብ ሰርቶበት ነው የመጣ እና እኛም ደግሞ እንደ ክለባችን ሰርተን ብዙ ዋጋ ከፍለን ነው እዚህ የደረስነው። ነገ የተሻለ ይሆናል። ሀገራችን ወክለን ደግሞ ጥሩ ነጥብ እንድምናመጣ ተስፋ አለኝ። የኢትዮጵያ አትሌቲክስ ፌዴሬሽን በየዓመቱ የቅርቡን አትሌቲክስ ሻምፒዮና ጨምሮ ሌሎች በተለያዩ የሀገሪቱ ክፍሎች የሚካሄዱ ውድድሮችን በተሻለ ጥራትና ብዛት እንዲከወኑ ኃላፊነቱ ከሁሉም የላቀ ነው። ኢትዮጵያ አትሌቲክስ ሀገር ስለሆነች በየሳምንቱ ሩጫዎች ቢኖሩ አትሌቶች እድል ያገኛሉ፣ ከዛ ሽልማት ያገኛሉ፣ ሞራል ያገኛሉ። እና ከዚህ በላይ ውድድሮች ቢበዙ ጥሩ ነው። እኛም እንደግፋለን። እኛም የራሳችንን ያሉንን ደረጃቸውን አሳድገን ለማስኬድ እንሞክራለን። ተጨማሪ ውድድሮችንም ለመጨመር እንሞክራለን። ሌሎችም ደግሞ እንደ ሲመጡ እያገዝን እንዲሄዱ ሄድ እናደርጋለን ኢትዮጵያ ንግድ ባንክ አምሰራተኛው